ከተቻለ በስላም ካልተቻለ ግን በገንዘብ ለማምጣት ሶስት ስራ ነበር የምሰራው። ዲሾሸር ሰራለው ከዛ ሰወጣ ዳቦ ጋግራለሁ። ይሄ ቤቅል ቤት ሰራ ነበር። ከዛ ደግሞ ዘፍም ነው ነበር እና ብር በደንብ ሰራለሁ። በቃ በየወሩ የምከፍለው የስልክ ብር አንድ ሺህ ምናምን ብር ከፍል ነበር። የዛን ጊዜ እንደዚህ ላይን የለም፣ ዳይሬክት ነው ሁሉ ነገር የምትደውለው ምን የምትለው እና ደዛን ቃ እየሰራው እሷም እያበረታታችን አይዞሽ እየተባባለ ከዛ በፊት ግን ከመውጣት በፊት መድን ያለ ቤተክርስቲያን ደተመ ተማምለ ነበር። እኔ መጀመሪያ የምሰራው ዲሾሻር ነው። ያ ዲሾሻር ክፍያው ጥሩ ነው። ሰውጣት ታገኘው ከረባቴ አድርጌ ነው ማውጣው። ደግሞም አላፍርም በመስራት ለምን እኔ አላማ ነበረኝ። እኔ ገንዘብ መስራት ነው። ቁጭ ማለት አይመቸኝም ነበር እንጂ አንዱ ስራ ያኖረኛል። እንዲሁ ጀምሮ ለመኖር ከሆነ ማለት ነው። ሰኒን በገንዘብ አመጣለሁ ብዬ ስላሰብኩ ነው ያን ሁሉ መስዋዕትነት ከፍል የነበረው ማለት ነው። እንደገና ደግሞ የታክሲው ስራ ቀላል አይደለም። በጣም ይሰራ ነበር። እንዳቆያየትም እኔ ቤት አልመጣም። መኪና ውስጥ እየተኛው ነበረ። ቤት ከመጣው እንደዚሁ ስለምቀር መኪና ውስጥ ተኛና እረፍት አርጌ ሁለት አንድ ሰዓት ተኛለው። ከዛ በኋላ ነበረ እንትን የምመጣው እና ቤት ውስጥ ስራው በጣም ጥቅም ነበረው፣ ብርም ነበረው። እንደገና ደግሞ ለእኔ ለልጆቼ በምፈልገው አይነት መንገድ ሆስፒታል በሄዱ መጥቻ ወስዳቸዋለሁ። ትምህርት ቤት እኔ ነኝ የምጥላቸው፣ ጭንቀት የለም። ለምን አንዳንዴ ስትሄድ ጭር ያለ መንገድ ነው፣ ሴቶች ናቸው ትሳቀቃለ፣ ብቻቸውን ለመላክ አትችልም። እና ያን ያን ስላደረገ እንደውም ለእኔ የጀርባ አጥንቶ ነው አይደገፈኝም እንትን ያለኝ ከምኑም ነገር የታክሲው ስራ እና የተከበረ ስራ እንዳውም፣ ሰኒ በተለይ ባለ ሁለት አይነች አይኖ ጎበዝ ነሽ ኮ በእውነት ነው። ሸላፊ ነናት። እኔ እንዳንተ እንደዚህ ሆኜ ነው። አልገባ ሂድ ግባ አልኩት። በጣም አዘንኩኝ። ጊዜ አስረ ተከለከልኩኝ። ይህን እናስታውሳለሁ። ከዛ እሱ ቀድሞውን የመጣ አንድ ወር የፈጀ መሰለ ፕሮሰስ ለማድረግ እኔ ደግሞ ተራዬን ቪዛ አገኘሁኝ። ስገባ የመጀመሪያ ትከለከልሽ። በምን ያህል ጊዜ እንደገና ገባ? ከአንድ ከ በአንድ ወር ውስጥ እኔ ጠበቃውን አናገርኩት። እንደውም ከዚህ ሀገር ነው ቪዛ የተላቀላት። ግን የጊዮርጊስን ታምር ልናገር ህልም አይቻለሁ። እሱ ወረቀት ላከልኝና አባቴ ነፍሱን ይማረው ጎርጊስን በጣም ይወደዋል። እና ጠዋት ተነስቼ ህልማየው ጎርጊስ ሁሌ የምጸልይበት ቦታ አለ። እዛ ከጓሯችን ጎርጊስ ይታያል፣ ሐውልቱ አባቴ ሲያልፍ አምሽቶ ማታ ማታ ነው የምጸልየው። ጎርጊስ ይስማሽ ብሎኝ ነው የሚያልፈው። እና ሁሌ የምጸልየው ከተስሽ ጋር አገናኘኝ እያልኩ ነው የምጸልየው